ኤርትራዊ ሙዚቃ ወይስ ያን ልስፍ ነው? አሄ እሷን የወለደች እንዴት ያለቱናት? አሀ አሄ ፍቅር ያደላት ፀባይ ያደላት ውበት ያደላት ልክ ማር ሆኖ አምላክ ሰራት ሚቀድ ሚላት ልለልለ አሃሃ እንግዲና

ሌላ ማየት ፈልጌ ማረፊያ ማለፊያ ይላል ሁሉ በለበስ ከውቁታ በፈትሎ ለእኔ ግን የገባኝ የበለጠ ሾሞ ባንትግላ እንዳያገጸ ማረፊያ ማለፊያ ሰጋር በቅሎ ባይኖረኝ የማድራሽ ደቲትሎ